ስልጠያ ባዴያ አሽነው ጎዛ ይነት አያ በወልዳሽ ላቶ ትልቂ ሀበ ደምንሽ ስ ያ አሽመ ታሪከን የምናደርገው ሚያዝያ አራት ሀያ አራተኛ ዓመት የዞን ምስረታ በተለይ ዞኑ ራሱን በራስ ብዙ የስልጤ ብሔረሰብ ራሱን በራስ ለማስተዳደር ጥያቄዎች ነበሩት። ይህ ጥያቄ በሕገ መንግስቱ መሰረት የሕዝብ ውሳኔ ያገኝበት ቀን ነው። ይህን ቀን በየዓመቱ እንዘክራለን። በተለይ ባህል፣ ቋንቋ ታሪካችንን ለማሳደግ በዚህ ዓመትም ቋንቋችንን እንጠቀም ባህልና ሴቶቻችን ለትውልድ እናስተላልፍ በሚል መሪ ቃል ነው የምናከብረው። በተለያዩ ኩነቶች ከወረዳ ጀምሮ ሲካሄድ ቆይተዋል። የጥያቄና መልሶ ውድድር፣ ረመዳንን በማስመልከት ደግሞ የእፍጣር ፕሮግራሞች በየወረዳዎቹ ደግሞ ቋንቋና ባህል ታሪክን ማሳደግ በሚችሉ በተለያዩ ሲምፖዚየሞች እና በዚህ ሂደት ላይ በልማቱም በባህል በቋንቋ ማሳደግ ሂደት ላይ በዞን ከፍተኛ አስተዋጽኦ ያደረጉ አካላት እውቅና እና ምስጋና እያገኙ የመጡበት መድረክ ነው። እንግዲህ ዛሬና ነገ በዞን ማዕከል ወራቢ ከተማ ላይ በተለያዩ ኩነቶች ይከበራል። ዛሬ የመጀመሪያው የዚህ የስፖርት ውድድር ነው። እንግዲህ ይሄ ሩጫ ስንል ታታሪነትን ትጋትን እና ተስፋን የያዘ ነው የሚሆነው። ስለዚህ በቀጣይ በዞኑ በሚደረጉ ሂደቶች ላይ በቁርጠኝነት በትጋት እና በተስፋ እስከሰራን ድረስ ያሉን እድሎችና ያሉን አቅሞች ከፍተኛ ስለሆኑ በተለይ ባህልና ቋንቋችን በተገቢ መጠቀም የምንችል ከሆነ ለአካባቢ ህብረተሰቡ ሆነ ለሀገር የሚጠቅሙ ትልልቅ ሴቶች አሉ እኮ በእድር ጌዝ እነዚህ የምንላቸው ተባብሮ መስራት በጋራ አብሮነትን የሚያሳዩ ናቸው። እነዚህ በአካባቢ ልማትና እንቅስቃሴ ላይ ከፍተኛ አስተዋጽኦ አድርገውልን በትምህርት በጤና በገጠር ልማትና በከተማ ያመጣናቸው ውጤቶች ማህበራዊ ሴቶቻችን ተጠቅመን ያመጣናቸው ናቸው። በቀጣይም እነዚህን አጠናክሮ ለመቀጠል የሚያስችልን ነው። በተለይ ባለፉት ሰባት ዓመታት ይህ ህብረተሰብ ልዩ ውጤት ያገኘበት ነው። መጋቢትን ስናስብ በሁለት መልክ ነው የምናስብ። እንግዲህ የህዳሴ ግድብ የተባለበት ነው። ባለፈው ደግሞ የለውጥ መንግስት ወደ ስራ የገባበት ብልጽግና ፓርቲ መስርቶም አዲስ የለውጥ መንግስት ያየንበት ነው። መጋቢት ሃያ ሶስት ደግሞ ልዩ ሁኔታ ደግሞ ህዝብ ውሳኔ ያገኘበት ነው። ስለዚህ ባለፉት ሰባት ዓመታት ህዝቡ የተሟላ ነጻነት ያልነበረበትን ጊዜ ነጻነት ያገኘበት ነው። አንዱ የህዝብ ሙስሊሙ የሚያነሳቸው ጥያቄዎች ነበሩ። በተለይ አካባቢው አብዛኛው የሙስሊም ህብረተሰብ ስለነበረ ወለድ አልባ የፋይናንስ አገልግሎት ጥያቄዎች ነበሩት። ይህ ጥያቄ ለረጅም ጊዜ ሳይመለስ ቆይቶ ነበር። ባለፈው በዚህ በለውጥ መንግስት ይሄ ምላሽ አግኝቶ ወለድ አልባ የፋይናንስ የማይክሮ ተቋማት ተቋቁመዋል። ቀጥሎ ደግሞ የባንኮች ተፈቅደው ህብረተሰቡ የፋይናንስ አገልግሎት በማሳዳት በኢኮኖሚ የነበረው ድርሻ ከፍ እንዲል ተደርጓል። ሌላው የነበረው ጥያቄ የሊሱ በአዋጅ አልተቋቋመ በነበሩ ከፍተኛ ቅሬታዎች የነበረበት ነው። ከፍተኛ ውጥረት የነበረበት ነው። ከፍተኛ ድምጻችን ይሰማ የሚል ንቅናቄ የነበረበት ነው። ስለዚህ አገር አቀፍ የነበሩ የሌሎች ጥያቄዎች ጋር ተዳምሮ ያ አካባቢ አንስቴብል ያልተረጋጋ የነበረበት ነው። የለውጥ መንግስት ይሄን በመስጠቱ ምክንያት ከፍተኛ መነቃቃት ተፈጥሯል። ሌላው ለረጅም ዓመታት የመሰረተ ልማት ጥያቄዎች ሳይመለሱ ቆይቶ ነበር። ስለዚህ የአስፋልት መንገዶች ተጀምራ፣ ሁለት የአስፋልት ፕሮጀክቶች በስራ ላይ ነው ያሉት። ሰብስቴሽን አልቆ አሁን ይሄ ከተማ ኃይል አቅርቦት አለው። 24 ሰዓት የኃይል ማቆራረጥ የለም። ከፍተኛ የሆነ የኢንቨስትመንት እንቅስቃሴ ና አገልግሎት አሰጣጥ እንዲጠናከር አድርገዋል። ከዛ በኋላ ከፍተኛ የሆነ በከተማው እድገት ማሳየት ችለናል። ይህን የኃይል አቅርቦት ተከትሎ ደግሞ በክልልም በሀገር አቀፍ ሞዴል የሚሆን የኢንዱስትሪ ፓርክ ባለ ሀብቶች እየለማ ያለ ወደ 406 ሄክታር ላይ 159 ባለ ሀብቶች ወደ ስራ ገብቷል። ስለዚህ ይህን ቀን ስናከብር ድርብ ድር ነው። ለመጋቢት ለዚህ ለስልጤ ህብረተሰብ ድርብ ድር ያገኘበት ስለሆነ ይህን ለማውሳት ተስፋችን ሰንቀን በቁርጠኝነት የምንሰራ ከሆነ የሀገራችን ብልጽግና በአጭር ጊዜ እውን እንደሚሆን እና ባለ ስራችንን ለሀገራዊ የጋራ ትርክት ጠቃሚ እንደሆኑ ለህብረተሰቡ ይበልጥ ለማስረዝ ታሳቢ ተደርጎ የተዘጋጀ ነው። ሱ ጥያቄዎች ነበሩ። ይህን በምነሳ ሀሳብ እናዋጣ፣ በጋራ አብረን እንስራ በሚል ባለፉት ስድስት ወራት ከፍተኛ የሆነ እንቅስቃሴ አድርገናል። ይህን ሊያግዙ የሚችሉ የምሁራን ማህበር እና የአሳቢያን ቡድን አቋቁመን የቀጣይ አስር አመታት የህብረተሰቡ የሚያነሳቸው ጥያቄዎች እንዳ የቀጣይ የዓለምና አገር አቀፍ ፍላጎቶችና እድገቶች ታሳቢ ያደርጉ የአስር አመት እቅድ አዘጋጅተናል። ይህን ወደ ተግባር ለማዝገባትም ዝግጅት አድርገናል። በትምህርት በጤና፣ በአጠቃላይ በመልካም አስተዳደር የሚነሱ በተለይ የመሰረተ ልማት ሰፊ ክፍተቶች አሉ። እነዚህ በጥናት ተለይተዋል። በክልል የሚፈቱ በፌዴራል የሚፈቱና በጋራ ጥረት የምናሳካቸው ጉዳዮች ተይተናል። በተለይ ህብረተሰቡ ከመንግስት ብቻ የሚጠብቅ አይደለም በከፍተኛ ሁኔታ የራሱን አስተዋጽኦ የሚያደርገው ነው። በዚህ ባለፉት ሰባት ወራት ወደ 16 ቢሊዮን ብር የሚሆን የህብረተሰብ ድጋፍ አግኝተን የተለያዩ ልማቶች ሰርተናል። ስለዚህ ህብረተሰቡ የመንግስት የሚወጡ ፖሊሲዎች በመተግበር ረገድ ያለው አስተዋጽኦ ከፍተኛ ነው። መንግስትም አመራርም ደግሞ ይህን መነሻ በማድረግ ለመስራት የሚያደርገው ጥረትም ቀጣይ ተጠናክሮ የሚቀጥል ይሆናል። ከዛሬ ከሰዓት በኋላ እና ከነገ በሚደረጉ ኩነቶች ይህንኑ አንድነትን እና ለጋራ በጋራ መስራትን አብሮ መስራትንና በጋራ ትርክት በተለይ ህብረ ብሔራዊ አገር በመገንባት ሂደት ያለን ሚና ከፍ እንዲል ህብረተሰቡ የራሱን ድርሻ የሚወስድበት ይሆናል። ስልጤ ሃደረ እንድስታ